አላህ ከበኩረሌት ላይ ቅርብ ወደ ቅርቢቱ ሰማይ ይወርዳል ሲባል እንዴት ነው ከፍያው፣ እንዴት እንደሆነ አልተገለጸም። ግን ይወርዳል፣ ለልቅናው በሚገባው መልኩ ይወርዳል። ያንም ቦታ ለቆ ነው ማለት እንችላለን? ቦታ ለቆ ነው የሚል ነገር የለውም። ቦታ ይለቃል የሚል ነገር የት አለ? ቦታ ለቆ ነው የሚል ማብራሪያ መጥቶላል? አይኔማ ማለት እንችላለን ወይ ነው ያላቅ ለምን እንችላለን። ያልተጻፈ ነገር ቁርአንና ሀዲስ ላይ የሌለ ነገር ጭማሪ እኮ ነው የሚሆነው። ኤግዛምፕል አንተ በጨለማ ውስጥ ያለውን ማየት ትችላለህ? አልችልም። ፎቅ ላይ የሆነ ወደታች ስትወርድ ላይ ስትኖራለህ? አልኖርም። አላ በጨለማ ውስጥ ያሉት ነገር ማየት ይችላል። ለሱማ ብርሃን አያስፈልገውም እኮ ለማየት። እስቲ ማስረጃ ስጠኝ። እንዴት እንዴት እንደሚያይ ብርሃን ሳያስፈልገው በጨለማ ውስጥ እንዴት እንደሚያይ ማስረጃ ስጠኝ። ብርሃን አያስፈልገው አይደል እንዴ? ለማየት አላህ እኮ እኔ የማውቀው ለማየት የግድ ብርሃን ያስፈልጋል። አላ ግን ብርሃን አያስፈልገውም ለማየት የሚል የቱ ጋን ያነበብከው? የቱ ጋን ያነበብከው? አላነበብኩትም ያው ብቻ እንደኛ አይደለም፣ ነው እኮ እንደኛ አይደለም ካልክ፣ እንደዚያ ነው። መውረዱም እንደኛ አይደለም። ቦታ ለቆ የምትለው ለሰው ነው የሚሆነው። አየህ ቦታ ለቆ የሚለውን ነገር ከሰው ጋር አነፃፀረኸው ነው ያመጣኸው። አየህ የመውረዱን ጉዳይ አላህ ለዕልቅና በሚገባ መልኩ ከሰው ጋር ሳይነጻጽርና ሳታወዳደር ተሽቢ ሳታደርግ ነው መቀበል ያለብልክ። ማየቱንም እንደተቀበልከው ማየት የሚለውን ብርሃን ያስፈልገው ምናምን አልክ። የቱ ጋር ነው ብርሃን ያስፈልገው የተባልከው? ግልጽ ነው። አለ እሱ በቃ በዚህ መልኩ ነው ማለት። ሌላ ጥያቄ ያለው ሰው፣ ሌላ ጥያቄ አብዱል አብዱል ፈታ ነው አብዱል ፈታ ጥያቄ ያለው ሰው ሚዩትን አንሳና አብዱልፋታ። ኦኬ፣ አውርዱት እንትን ማይል ከሆነ ሌሎቹን አስገቧቸው በስር

መደሊል የላቸው፣ መረጃ የላቸው፣ አንድ መረጃ የለም። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ በተመለከተው ብሉይ ኪዳን ላይ የነበሩ ነቢያቶች ሲሆን ናቸው የሚል አንድ ማስረጃ የለም። አንድ አንድ ማስረጃ ማምጣት አይችሉም። ከዛ ይልቅ ብሉይ ኪዳን ላይ የነበሩ ነቢያት ኢየሱስ ከመምጣቱ በፊት አሁን እነሱ የሚሉ ትምህርታቸው ብሉይ ኪዳን ላይ የነበሩት ነቢያት እና አብርሃም ጭምር ኢየሱስ ክርስቶስ ከመምጣቱ በፊት ሲኦል ነበሩ። ከዛ ልክ ኢየሱስ ክርስቶስ ሲመጣ ሲሞት በሶስተኛው ቀን በሶስት ቀን ውስጥ ሲኦል ውስጥ ሄዶ አወጣቸው የሚል ትምህርት ነው ያላቸው። እንደዛ የሚል ባይብል ላይ ትምህርት የለም። በአይሁን አንደኛ ጴጥሮስ 3 19 ላይ የሚያወራው በወህኒ ለነበሩ ነፍሳት ሄዶ ሰበከላቸው ነው። ከተነሳም በኋላ ነው ትምህርቱ በስጋ ሞተ በመንፈሳዊ ሆነ በእርሱ ማለትም በዛ በተነሳበት ኮንዲሽን በወይን ለነበሩ ነፍሳት ሄዶ ሰበከላቸው የሚለው ራሱ ማለት ነው እንጂ አወጣቸው አይልም። ሰበከላቸው ወይን የሚለው ነገር ሲወል በሚለው ማስረጃ አልተገኘም። ሐዲስ በሚለው አንደኛ መቃቢያ ምዕራፍ 3 ቁጥር 38 ላይ አብርሃም፣ ይስሐቅ፣ ያቆብ በገነት ውስጥ እንደነበሩ ይናገራል። አንደኛ መቃቢያን ምዕራፍ 3 ቁጥር 38 አንደኛ መቃቢያን ምዕራፍ 6 ቁጥር 2 ላይም እንደዛ ነው። አብርሃም ይስሐቅ፣ ያዕቆብ፣ ሰለሞን፣ ዳዊት፣ እስቅያስ መኖሪያቸው ገነት ውስጥ ነው ብሎ የሚያስቀምጠው በዛ ሰዓት ኢየሱስ ከመምጣቱ በፊት በነበሩ መጽሐፎች፣ በራሳቸው የኦርቶዶክስ መጽሐፎች ውስጥ አንደኛ ጴጥሮስ 3:38 እና አንደኛ መቃብያን 3:38 እና አንደኛ መቃብያን 6:2 ላይ ታገኘዋለ ማለት ነው። ይህን ይመስላል። ጀዛካላሁ ኸይር ስታት።

ኢሳ ዐለይህ አሰላም ሲናገር ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሃ ለሁም ይላልና ይህን እንዴት ነው የምናውቅ? ወላኪን ሹቢሃ ለሁም የሚለውን እንዴት ነው የምንፈስረው? ት ተፍሲሩ ለእነሱ የገደሉትና የሰቀሉት መሰላቸው ወይም ተመሳሰለባቸው፣ ግን አልሰቀሉትም፣ አልገደሉትም። አላህ የሚነግረን በቁርአኑ እንደዛ ነው። ረሱ ስ አለ ሰለም የሚነግሩን በአዲስ ላይ ኢሳ አልሞተም ወደፊት የቅያማ ቀን ቀን ሲመጣ ሲቃረብ ይሞታል፣ ብለውናል በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 55 ላይ ያለውን በተፈሰረበት ተፍሲር ላይ እዛ ላይ ከሀዲስ ላይ እንደተጠቅሷል ማለት ነው። በተረፈ ያ ሰው ማነው የሚለው ነገር በግልጽ የተቀመጠ ነገር የለም ቁራና አዲስ ላይ ሙፈሲሮቹ እስራኤልያት ወይም ጂዶ ክርስቲያን ትራዲሽንን ባግራውንዱን ቤዝድ አድርገው የራሳቸውን ዘጋጅ ጁዶ ክርስቲያን ትራዲሽን ውስጥ የነበሩ ነገሮች አሉ። ራሱ አንደኛ ይሁዳ ነው የሚባል ነገር አለ፣ ቀሬናዊ ስምኦን ነው የሚባል አለ፣ የሮማ ወታደር ነው የሚባል አለ። የተለያየ እንትኖች አሉ። የተለያየ እንትን የለውም ይላፍ አለበት ያ ነገር ማለት ነው። ነገር ግን አንቺ መያዝ ያለብሽ አይሁዶች ኢሳ ኢብኑ መርየም ዐለይሂ ሰላምን ሰቀልና ገደልን በማለታቸው አላረግሟቸዋል። እንደውም በለበጣና በሽሙጥ ነው ራሱ የአላህ መልእክተኛ አልመሲህን ነው ያሉት። መሲ መሆኑን አያምኑም፣ የአላህ መልእክተኛ መሆኑን አያምኑም፣ ግን ገደልን ሰቀለን በማለታቸው ረገም ናቸው። አልገደሉትም፣ አልሰቀሉትም። ነገር ግን የተመሰለባቸው ወይም ደግሞ መሰላቸው የገደሉትና የሰቀሉት መሰላቸው ነው እያለ ያለው አልሰቀሉትም፣ አልገደሉትም፣ አላ ወደ ራሱ እና በዚህ ነገር ላይ በመካከላቸው ሂላፍ አለ። በእርግጥም አልሰቀሉትም ነው የሚለው በመጠራጠር ውስጥ ነው። እና በቂ የሆነም ደግሞ እውቀት የላቸውም። አንደኛው ሞቷል ይላል፣ አንደኛው አልሞተም ይላል። የተለያየ ነገር ግሩፕ ነበሩ ራሱ ኢቦናይት ናዝራውያን የሚባሉ ኖስቲሶች ውስጥም ያሉት መካከል የቫሌንቲኒስ የሚባሉ ቫለንቲናያን የሚባሉ መርቄናያን የሚባሉ መርቄኔሳያን የሚባሉ አሉ። እነሱም ግሩፖች ኢየሱስ አልሞተም የሚል ነገር አላቸው እና ግን አላህ ግን እርግጡ በእርግጥ አልገደሉትም በማለት አላህ ወደ ራሱ እንደወሰደ ቁጥር 158 ላይ ይናገራል። ይህን የተቀመጠው ቁራናችን ላይ ይመስለናላረን። እኔ ከአሁን በፊት አንተን ሰምቼክ ነበር እንደዚህ ስታባራ ማለት ነው ግን ቴሌግራም ላይ የሆነ እየተማማርን አላህ ሱብሓነሁ ወተዓላ ከሐዋሪያት ከምንድን ነው ኢሳ አለይሂ ሰላም ከሐዋሪያቶች መካከል አንዱን ነው የኔን እንትን ተመሳሰልና ጀነት አስቀበካለሁ ብሎ አለብናም የሚል ተፍሲር አንብበውልኝ ነበር። ባልሳሳት ዳይፍ ነው። ዳይፍ የኢብኑ አባስን ብሎ ያስቀመጠው ሰውዬ ዳይፍ ነው። ራሱ እሱ ያስቀመጠው ማለት ነው። አላህ መሳሰለባቸው የሚለው እዛ ላይ ያለው ግን ዳይፍ ነው። ከኢብኑ አባስ በትክክል የተገኘ አይደለም። ኢብኑ አባስ እንደ እንትን እንዳለ ነው። አመሳሰለባቸው፣ ካመሳሰለባቸው የእነሱ ጥፋት አይኖርም ወደሚለው ትምህርት ነው የሚመጣው። አንደኛ። ሁለተኛ ነገር ደግሞ ዳይፍ ነው እንትኑ ማለት ነው። አመሳሰለባቸው የሚለው ቁርአንና ሀዲስ ላይ የለም። እኔም የተረዳት እንደዛ ነው። በዚህኛው ተፍሲር ከሄድን ወደ አሁን ወደ አልከው ነገር ስለሚወስድ ሁለተኛ መጠየቅ ይቻላል።

መርሀበን ጥቅል በሆነ መልኩ ገልጸዋል ኡስታዝ ያሉ። በዚህ ጉዳይ ላይ የመጡ የተለያዩ ተፋሲሮች አሉ፣ እስራኤልያት፣ በተለይ ደግሞ እስራኤልያት የሚባሉ ከእዛ ሶርስ ምንጭ የተደረገው የተለያዩ ተፍሲሮች አሉ። በተለይ ጥንት የነበሩ ተፍሲሮች ማለት ነው። አላኩ ልን እኛ ላኪን ሹቢለሁ ማለት ተመሳሰለባቸው። ዋናው ቁም ነገሩ ምንድን ነው? ያ የተመሰለው ሰውዬ ማን ይሁን ማን አወቅነው ነው አላወቅ ነው ለኛ የሚያመጣልን ጥቅም የለም። ዋናው እዚህ ቦታ ላይ አንቀጹ ላይ መግለጽ የተፈለገው ነገር ምንድን ነው ከተባለ የዒሳ ብኑ መርየም አለመገደል ነው ዋናው ቁም ነገሩ ወይም ደግሞ ኮር ፖይንቱ የሐሳቡ ጭብጥ እሱ ነው እንጂ በዒሳ ብኑ መርየም የተመሰለው ማን ነው የሚለው ጉዳይ አይደለም። እነሱ ገደል ነው የሚሉት ማንን ነው? ራሱ ዒሳ ብኑ መርየምን ነው የተገደለው ሌላ አካል ሳይሆን ሐሳዊ መሲህ ነው ብለው ስለሚያስቡ እሱን ነው የገደል ነው ስለሚሉ፣ አላሁ ተባረከ ወተዓላ እናንተ እንደምትሉት የእኔ መልእክተኛ የሆነውን ኢየሱስ ክርስቶስ አልገደላችሁትም ነው። ወማ ቀተሉ የቂነን ሌላ ቦታ ላይ በእርግጥም አልገደሉትም ብለው እንዳልገደሉት በእርግጠኛ በሆነ የቃላት አጠቃቀም ደምድሞ ያስቀምጣል ማለት ነው። ስለዚህ ወላኪን ሹብሃ ለሁም የሚለው ይሄ የቁርአን አንቀጹ ዋና መልእክት አይደለም። የቁርአን አንቀጹ ዋናው መልእክት ምንድነው ከተባለ ዒሳ ዒሳ ኢብኑ መርየም አለመገደሉን ማሳወቅ ነው። ነገር ግን ዒሳ ኢብኑ መርየም ካልተገደለ ካል ተገደለ ምን ሆነ? እሱ ካልተገደለ ምን ተፈጠረ? ለሚለው ጥያቄ ደግሞ መልስ ለመስጠት ወላኪን ሹብሃ ለሁም፣ ነገር ግን ለእነርሱ ተመሳሰለባቸው ብሎ አላሁ ተባረከ ወተዓላ ያስቀምጣል። ስለዚህ ላለመገደሉ ምክንያቱን ነው እዚህ ቦታ ላይ ያስቀመጠው። ከዚህ ውጭ ያለው ማን ነው ታዲያ የተገደለው የሚለው ይሄ አያሳስብንም፣ እኛ የሚያሳስበን ጉዳይ አይደለም። አሳሳቢው ቢሆን ኖሮ አላሁ ተባረከ ወተላ ማን እንደሆነ ይገልጸው ነበር። ትክክል ውስታት፣ እዛው ሱረቱ ኒሳእ ወደኋላ መለስ ብለን ሰባ ስምንት እና ሰባ ዘጠነኛውን ሰባ ምንድን ነው

አሳቡን ጠቀለለው እና ይሄ ሁሉም ከአላህ ነው ብለክ መለስላቸዋል። እና እታች ወረድ ብሎ ማአሷ በከ ሚን ሐሰናቲ ፈሚነላ ወማአሷ በከ ሚን ሰይአቲ ፈሚን ነፍስ ኪላ፣ ይሄኛው የሁለተኛው አንቀጽ ከምን አንጻር ነው የመጣው? ነው የኔ እንትን ማለት ነው ያልገባኝ። ምራፍ ጋር ለምን አገናኘሽው? አራት አንድ መቶ ሀምሳ ሰባት ላይ ከኢሳይ ብኑ መሪም አላ ሰላም ጋር ለምን አገናኘሹ? የተገናኘበት ነገር ሁለተኛ ጥያቄ ነው ይሄ ጥያቄ ነው። አዎ እንደዛ እኮ መስሎኝ ነው። እሺ ኡስታዝ ቀጥል። እዚህ ሱረቱ ኒሳ አንቀጽ ሰባ ስምንት ላይ ተጠቀሰው መልእክቱ ምንድን ምንድነው የሚለውን ማወቅ አለብን።

የትን ቦታ ብትሆኑ አይነማ ተኮኑ ዩድሪኩም ልሞት ወለው ኩንቱም ፊ ቡሩጅ ሙሸየደቲን፣ እጅግ በጣም ጠንካራ በሆነ ግንብ ውስጥ እንኳን ብትሆኑ ሞት ይመጣባችኋል። ጅህር ስለተሳተፋችሁ የግድ ትሞታላችሁ ማለት አይደለም። ባትሳተፉም አላህ እናንተ ላይ የጻፈው ሞት ከመጣ የትን ቦታ ብትሆኑ ከሞት አታመልጡ ማለትና፣ ወኢን ቱሲብሁም ሐሰነቱን እነዚያ ከላይ የጠቀሳቸውን ሰዎችን

አንተ ነቢይ ሙሐመድ ሆይ በለህበላችሁ ሁሉም ከአላህ ተባረከ ወተዓላ ዘንድ ነው። መልካም ቢያጋጥማችሁ የአላህ ውሳኔ ነው። መጥፎ ቢያጋጥማችሁ ከአላህ ውሳኔ ነው። ይሄ የአላህ ቀደር ነው። ፈማሊ ሃኡላይ ልቀውሚ ላየካዱነ የፍቀሁነ ሐዲተን፣ ለእነዚህ ሰዎች ንግግርን ለመረዳት የማይቀርቡት ለነርሱ ምን ኖሯቸው ነው ብሎ አስቀመጠ። አሁንስ ከላይ ያለው የቁርአን አንቀጽ ሲነሳ ማናው ገባሽ? የላይኛው የላይኛው ገብቶኛል፣ ግን ላይ አላህ Subhanahu Wa Ta'ala መለሰላቸው አይደለ? ቁል ኩሉም ሚን ኢንዲላህ አለ። ይሄ ሁሉ ከአላህ Subhanahu Wa Ta'ala ነው እንጂ ረሱሉላሁ ዐለይሂ ወሰለም ምንም ያመጡት ነገር የለም ነው። ግን እኔ እዚህ ጋር ትንሽ ግራ ያልገባኝ የታችኛው ምንድን ነው ግራ ያልገባኝ ቁጥር 78 ላይ ያለው ደግ ነገር ብታገኛቸው ይቺ ካላ ናት ይላሉ። መከራ ግን ብታገኛቸው ይቺ ካንተ ዘንድ ናት ይላሉ። ሁሉም ካላ ዘንድ ነው በላቸው፣ ነው መጀመሪያ የነበረው በላቸው ነው። ሁሉም ሁሉም ካላ ነው ማለት መከራውም መልካም ነገሩም ካላ ነው ማለት ነው። ሰዎች የቡቃያ አመትና የፍራፍሬዎች የምርት እና የልጆች ሲሳይ ወዘተ ስታገኛቸው ይቺ ካላ ዘንድ ነው ይላሉ። በተቃራኒው ደግሞ መከራ የሆነው ድርቅ፣ ረሃብ፣ ሞት፣ ምናምን የመሳሰሉበት ነገሮች ሲመጡ ከፈቃዳቸው ውጪ ነው። ምን ይባላል ናቹራል ኢቪል ይባላል ማለት ነው ናቹራል ኢቪል ማለት ተፈጥሯዊ ምንድን ነው የሚባለው እኩይ የሚባል ነገር አለ ናቹራል ኢቪል ወይም ተፈጥሯዊ እኩይ የሚባል ነገር አለ ያ ነገር ሲመጣ እነ ሞት እነ ምናምን እነ መከራ ምናምን ሲመጡ ፈልገሽ ያደረግሻቸው ነገሮች አይደሉም። ስለዚህ ይሄ እነዚህ ነገሮች ሀይሩም የሆነ ሸሩ ካላህ ነው ሁሉም ካላህ ነው ከዛ በኋላ የታችኛው ግን ስለ ናቹራል ኢቪል አይደለም የሚያወራው ከደግ ነገር የሚያገኝ ካላህ ነው ማለት ከክፉ ነገር የሚያገኝ ግን ከራስ ነው ብሎ ያስቀመጠው ያ ማለት ምንድነው? ሞራል ኢቪል የሚባለው ይሄ ነገር አታድርግ ተብለን የምናደርገው ራሳችንም ልናደርጋቸው ምንችላቸው መጥፎ ነገሮች ሞራል ኢቪል ይባላሉ። ሞራል ኢቪል እና ናቹራል ኢቪል የሚባል ነገር አለ። ያ ነገር ግን ከራሳችን እኛን የምንጠየቅበት በኋላ ላይ ሞራል አካውንታቢሊቲ ወይም ግብረ ገባዊ ተጠያቂነት ያለበት ነገር ከኛ ነው። መልካም ነገሩ ግን ይሄ ነገር አድርግ የተባለው መልካም ነገር የምናደርገው ደግሞ ከአላህ ነው የምናደርገው ደግሞ ሞራል ኢቭል የሆኑ ነገሮች መጥፎ ነገሮች የምናደርጋቸው ነገሮች ደግሞ ራሳችንን ከኛ ነው። አላህ ይሄን ነገር አድርጉ ብሎን አይደለም የምናደርገው ነው። ሁለቱ ነገሮች የተለያዩ ናቸው። ሞራል ኢቭል አለ፣ ናቹራል ኢቭል አለ። ናቹራል ኢቭል የሚባለው አንጻራዊ ነገሮች ናቸው። ለምሳሌ ሞት የሚባለው ነገር ለምኑ፣ ለሟቹ፣ ለሚሞትበት ሰው ወይ ደግሞ ለሚሞተው ሰው ምናልባት ወደዛኛው አለም መሸጋገሪያ ሊሆኑ ይችላል። ነገር ግን በቁም ላለ ሰው ግን መለየት ስለሆነ ሊያዝን ይችላል። ለዛ ነው አንቀጹ ላይ ስትመለከችው፣ የትም ስፍራ ብትሆኑ፣ በጠነከረ ሕንፃዎች ውስጥ ብትሆኑ እንኳን ሞት ያገኛችኋል ከዛው